ለምን እኔን አትፈልግም? ውሰዱ አይልም፣ አልፈልግም ታለች ልግምታለች ታለች። በቃ እንዴ ምን በግድ የሚሆን ነገር የለም እንዴ ድሮ መዴባዴብ የለም ድሮ ቀረ። ለመዴባዴብ እኮ ጉድ እኮ እሱም እኮ ብላለች። ባለፈ አልሰማችሁ ምን አድግ ያለው አለች። እሱ እኮ ምንም ቢያንስ በስልክ ደውሎ መናገር አለበት። ለአባቷ ምን እንዳለ እናቅም ግን እንዳየኑ ከሆነ ደግሞ አክቶ ካሜራ ላይ ነው በሺ ያደረሰበት አለ። አሁን አንድ ልጅ አንድ ሰው ማለት ነው ሰው ለማሳደግ ትንሽ ልጅ ካመጣ እች ልጅ አድጋ በራሱ አእምሮ ከሄደች አይ ልጅትም እንካ ለእኔ እምቢ ብላለች ብሎ ይሰጣል እንጂ ዝም ብሎ ጸጥ ብሎ አየ። አሁን ግን በልጅነቷ ብሩኬ ጋር ነው ያለችው። እሷ በአንድ ፍታ አልፈልግም ካለች ብሩኬ ደግሞ ለጋሽ እየደውሎ ይሄ ይሄ ነው ይሄ የተማረ ሰው ከዜሮ የተማረ ሰውም ያቃል እሱ ይቅርና አስራ ሁለተኛ ክፍል ተምሮ ሁሉም ነገር ጨርሶ ውጭ ያለ ብሩኬ ይቅርና ዜሮ ክፍል የተማረሰውም ሰውም ያቃል። ይሄ ይሄ ነው አልፈልግም ብላለች። እኔ እንዳመጣው ተረ ውሰዱ፣ ልጆቻችሁ እሱ ጸጥ ብሎ ካሜራ ላይ መጥቶ፣ አይ እኔን አልፈልግም ብላለች፣ ምን አልቀጥልም ብላለች ስጀምር አልቀጥ ብሎ ለቪዲዮ ነው እንደ እየፈለገ ልጅቷን? ለቪዲዮ ነው እንደ ጓደኝነት። እሱ ወንድ ነው። ምንም ችግር ቢፈጠር እኮ እሱ ወንድ ነው፣ ለእሱ ችግር የለም። አይደለም ራሱ ብላልኮ እኔ እያየሁ ሃይሚ እንድትጎዳ አልፈልግም። አፍንጫዬን ይዤ የት አለ የት አለ የት አለ አላሳየማ በተግባር ብሏል እንጂ እኮ ምንም እንደ አይጥ ግርግዳ ውስጥ ተጠብቆ ነው የሚያሳየው። እንደ ወይ አደባባይ ወጥቶ ነው የሚያሳየው። በስንት ቀኑ ነው የመጣው? ያማ በስንት ቀኑ በአምስት ቀን በአራቀ እዛው መጥቶ ራሱ ጨርሻለሁ ነው ያሉ ምን አለ ወይ እጨርሻለሁ ይህ አይ ነው ምንድ ይህ ለዋለ ወንድ አይጠፋም፣ ለሱም ሴት አይጠፋም። ግን ለጋሽየ በስረስረት ለምን ይዞ አይሄድም? ወይ ጋሽ እሷ እምቢ ካለ ስልክ ደውሎ ለምን የጋሽዬ ያውቃል፣ የኤፍሬምም ያውቃል፣ የአብርሃም ያውቃል። ስልክ ደውሎ ይሄ ነው ይሄ ነው ብሎ ለምን አይሰጥም? ታደስ ምን ነው እኔ እኮ የሚገርመኝ ደግሞ እነዚህ ወንድሞቹ መራሱን ሄዶም አይከታተሉም፣ አያዩትም። ለምንድን ነው ዝም አሉ እንዴ ነካሽ አንቺ ሁሉ እነሱ ቪዲዮ ነው ዝም የምሉት፣ አይደለም እነሱ አሁን፣ ወይም ስራ ብለው ነው ዝም የምሉት። እውነት የተጣሉ አይመስልም። እነሱ ሳይናገር እሱ፣ ካልተናገረ እንዴት ያውቃሉ? እነሱ እኮ በቃ አሁን ብሩኬ ላይ ጣሉት። የቱ ብሩኬ ነው የጣሉት? የከዳ ብሩኬ ላይ ጣሉት። ይሄን ድምጽ ቀርታችሁ ሄዳችሁ እናንተ ቤት ላጥፋችሁ፣ እንደዚህ በሉ በሉ። በጎች ራስ ምታት ሸሌዎች አሁን አሁን ሰው ታሪክ እነሱ አይደለም ካዳውን አሁን ከእዚህ ሰዓት የጀመሩት ምንድነው ያረጉት? ሁሉንም በየሰው ድምጽ ወስዶ በሱፌት ለጥፎ ጅላ ጅሎች ነው ውጭ ከቤት ብሎክ ነው መሸኘት ይሄ ልጅ ነው። ሴት ሆናችሁ ቅንጥራችሁ ተከፍቶ ያለ በሴት ላይ ትፈርዳላችሁ። ይሰራታ ልጆች ይህን ጥር የተከፈተ ሰው በሴት ላይ እንዴት ይፈርዳል? እንዴት ይፈርዳል? እንወድሻለን ያሏት ሁሉ ዛሬ ዘቀዘቁ። አሰድቧት ባለጌ እያሉ እንደማያቋት ይ ብሩኬ፣ አስገደለ እየሄዱበት ማለት ነው። ኮሜንት ላይ ማሳይ በገቡበት በብሩኬ ባለትናንትና በተለቀቀበት ብትይ፣ በዛ ብትይ፣ በዚህ ብትይ፣ ስጦታ ስትሰጥ ይበልጣል እንዴ? ጡቶ ውስጥ እጅ ተከቶ እግሩ ደሞ ቅንጥሮ ውስጥ የተከተተ ይበልጣል? ምን አይነት አነጋገር ነው? እግዚአብሔርን በጣም ያስወራሉ ሰውን ናይ እያንዳንድሽ፣ በብሎክ ነው የሚሸኘው። እኔ ቤት ኮመንት፣ መጥፎ ኮመንት እንዳጽፊ ቅንቅ ነው የሚሸርምጣ እኔ እሱ አሁን ያደረገ ሁለት ሺህ አንድ ሺህ የሚወስደው ይበልጣል። እንደ ጡጦ ውስጥ እጅ ከቶ ከንፈሮ ላይ ጠጋ የምለው ይበልጣል። ስጀመር ውርደት ማለት ጀመር እኮ ሀይሚ እኮ ሀይሚ እኮ ያሰረችው እኮ የገዛ ሀብሏን እኮ ነው። ያኔ የውለየራሷ ነው የራሷ ነው። አትሳቁ፣ ቁም ቀናሞች፣ አትሳቁ። እኔ እኮ እንትና ልጅ ያለው አትሳቁ። ምንድን ነው የሚያስቃችሁ? ቆይ የማዛ ነገር ነው የሚያስቃችሁ፣ ወረኞች።

ኧረ እባክህ ሰይ ኧረ እንግዲህ በልሽ ማለት ነው። ሀያ አምስት ሴት እንዴት ትላለህ ብሩኬ? ሲጀመር ለአንድ ሰው ነው የተፈጠረው የብሩኬ እቃ ቡቡ። ግማሹ ይላል ግማሹ ምን አይነት ነው? በቀይ ትንሽ ቁንቻ ያለው ወንድ እኔ ያፈቅራለሁ። በቃ እኔ ቆንጆ፣ የእኔ ሸበላ ነው የሚባለው የአሁኑ ዘመን 2017 66 ዳሽ ሸርሙጣ ሸርሙጣ። በተለይ ወንድም ሴትም እኮ አበላሽቶ ቁጭ አደረገ። ቡታጅራ እስከ እዚ እዚ አዲስ አበባ ሸርሙጣ

ቁመት ተረጋ ተረጋ አሳብ ሆዱ ምግብ የሞላ ቁመን ብቻ ማልክ ብቻ ሌላው ነገር አሳቡ ዜሮ ዜሮ። እናንተ እንደዚህ ይመስለኛል። እግዚአብሔር ሀይሜ እንደዚህ አለች እኮ ከዚህ በፊት ብሩኬ፣ እኔ እሄዳለሁ ያልኩት ሁሉ ቦታ

ላንሳ ወይኔ፣ ልጆቹ ሴቶቹ አበዱ። በቃዬ ፎቶ ካዩ ያብዳል። በቃ ኪያ ላንሳ። እኔ ቶሎ መፍረዱ አይደለም። እኔ ማንም ላይ አልፈርድም፣ በሀይሜ ላይ በብሩኬ ላይ ገባሽ? ምንድን ነው መፍረድ

ከጡማ የለ ገት ላ አንቺ ደግሞ አንዳንድ ማለና ጊዜ እስኪ ፈቱማ አምጪልኝ። ቆይ በእናታችን ስምኝማ ደውዬ ነበር። ቆይ እ ይጠራል አያነሳም አያነሳም። ከዛ ለልጅ ሰጠዋል። በእግዚአብሔር ይጠራል። ውይ የማነው ስልክ በሚጠራልሽ ሰዓት በሚያነሳልሽ ሰዓት ብዬ ቦይስ አስቀመቁላት፣ መልእክት ማለት ነው። ከዛ መልእክት አለ ያስቀመጠችልህ እይ በይው ብያታለሁ። ተግባባ እሷ አያነሳም እሷ አያነሳም፣ ግን እሷን ነግሪያታለሁ። መልእክት አስቀምጭለታለሁ፣ አስቀምጭለታለሁ እንዲያይ። ምን እንደው ደግሞ ለእሷ ማስረድቻታለሁ ማለት ነው። እሺ ብላኛለች። ኢትዮጵያናት